አመት ከዓመት ቅዳሴ የሚቀደስባቸው ቦታዎች አሉ። በየትኛውም ዕድሜ ገደብ ያለ ሰው መጥቶ እንዲቀበል ታደርጋለች። የዘር የጎሳ ልዩነት የለም። የምስጢረ ቁርባን ፍጻሜ የአገልግሎቶች ሁሉ መነሻ መዳረሻ ነው። እግዚአብሔር ስለሚያደርገው ነገር ስላላደረገውም ነገር በጠቅላላ ቤተክርስቲያን ታመሰግናለች። በስርዓት አምልኮ ጊዜ ቤተክርስቲያን ስለ ህዝቡ፣ ስለ ቤተክርስቲያን፣ ስለ ዓለም፣ ስለ መንግስት፣ ስለ መሪዎች ጸልያለች። ይህ በቤተክርስቲያን ውስጥ ለሚፈጸሙ አገልግሎቶች በጠቅላላ መሰረትም ነው። ፍጻሜውም ይሄ ነው። ስምአብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ውድ ኦርቶዶክሳውያን እንደምን ቆያችሁ? እግዚአብሔር አምላካችን እስካሁን ሰዓት ስላደረሰን ስሙ ይክበር ይመስገን። ዛሬ በሚኖረን ቆይታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የስርዓተ አምልኮ መሰረታዊ ክፍሎችን እንመለከታለን። እግዚአብሔር መንፈስ ቅዱስ ለሁላችንም ማስተዋሉን ጥበቡን ያድለን። እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የስርዓተ አምልኮ ወይም ደግሞ ሊተርጂ የምንለው መሰረታዊ ክፍሎች የምንላቸው ነገሮች አሉ። እነዚህ መጀመሪያ የስርዓተ አምልኮ የምንለው ጉዳይ ቤተክርስቲያናችን በቤተክርስቲያን ውስጥ የምትፈጽማቸው መለኮታዊ አገልግሎቶች ናቸው። እነዚህ አገልግሎቶች እግዚአብሔርን የምታመሰግንበት፣ ምእመናኖቿን ቃሉን የምታስተምርበት እና ህዝበ ክርስቲያኑ ከእግዚአብሔር ጋር ህብረት እንዲፈጥር የምታደርግበት ይሄ ምስጢር ነው። ስለዚህ እነዚህ በአጠቃላይ ቤተክርስቲያን ውስጥ የሚፈጸሙ አገልግሎቶችን በአራት ከፍለን ማየት እንችላለን። እነዚህን በአጭሩ ባጭሩ እንመለከታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስራተ አምልኮ መሰረታዊ ክፍል የምንላቸው አራት ናቸው። የመጀመሪያው የጸሎትና የምስጋና ክፍል ብለን ማየት እንችላለን። የጸሎት እና የምስጋና ክፍል ስንል ቤተክርስቲያን ውስጥ የሚጸለዩ ጸሎቶች እግዚአብሔርን የምታመሰግንባቸው መንገዶች በጠቅላላ እነዚህ በቤተክርስቲያን ውስጥ የሚፈጽሙ አጠቃላይ ለምሳሌ ጸሎተ ሰዓታቱን ስንመለከት፣ ኪዳኑን ስንመለከት፣ ማህሌቱን ስንመለከት፣ ቅዳሴውን ስንመለከት፣ እነዚህ የጸሎትና የምስጋና ክፍል ተብለው ሁልጊዜ በየአመቱም ሊሆን ይችላል እንደየቤተክርስቲያኑ አቅም በየሁኔታው ይፈጸማል። ለምሳሌ አመት ካመት ቅዳሴ የሚቀደስባቸው ቦታዎች አሉ። አመት ካመት ሰዓታት የሚቆምባቸው ቦታዎች ገዳማት፣ አድባራት አሉ። እንደው እንዳያቀማቸው ደግሞ ስርዓተ ቅዳሴ በየወሩ እንዲሁም ደግሞ በየበዓላቱ የሚቀደስባቸው ቦታዎች አሉ። እነዚህ ግን በጠቅላላ ዋናው ዓላማቸው ክርስቲያኖች በመንፈሳዊ ህይወታቸው ከእግዚአብሔር ጋር የሚኖራቸው ህብረት ጠንካራ እንዲሆን፣ ስለ ሃይማኖታቸው ጥልቅ እውቀት እንዲይዙ የምታደርግበት መንገድ ነው። ምስጋና የምንለው ደግሞ እግዚአብሔር ስላደረገው ነገር የምታመሰግነው የውለታው ምላሽ ማለት ነው። እግዚአብሔር ስለሚያደርገው ነገር ስላላደረገውም ነገር በጠቅላላ ቤተክርስቲያን ታመሰግናለች። ስለዚህ የመጀመሪያው የጸሎትና የምስጋና ክፍል ብለን ስንመለከት በቤተክርስቲያን ውስጥ የሚደረጉ በጠቅላላ ጸሎቶች ቅዳሴው፣ ሰዓታቱ፣ ማሌቱ፣ ኪዳኑ በጠቅላላ እነዚህ አንድ ክፍል ይዘው ማየት እንችላለን። ሁለተኛ የቅዱሳት መጻሕፍት ንባባት እና ትምህርት ክፍል የምንለው ነው። በቤተ ክርስቲያን ውስጥ በስርዓት አምልኮ ጊዜ የሚፈጸሙ አጠቃላይ የቅዱሳት መጻሕፍት ንባባት አሉ። ከብሉ ኪዳን፣ ከአዲስ ኪዳን መጻሕፍት የተወጣቱ ቅዱሳት መጻሕፍት በቅዳሴ ጊዜ በልዩ ልዩ ቦታ ላይ ይነበባሉ። ድርሳናት፣ ገድላት፣ የተአምር መጻሕፍት እነዚህ ይነበባሉ። የዘወትር ኪዳን ላይ ስንመለከት ሁልጊዜም ቢሆን ተአምር ይነበባል፣ ድርሳናት ይነበባሉ። ቅዳሴ ላይም ደግሞ የወንጌልና የመልዕክታት ክፍል ይነበባል። እነዚህ ሁሉ በጠቅላላ የጸሎት የመጽሐፍትና የንባባት ክፍል ተብሎ ይነገራሉ። ከዚህ ጋር ተይዞ የትምህርት ክፍል ይባላል። ቤተክርስቲያን ውስጥ በሰርክና በእለተውድ እንዲሁም ደግሞ በልዩ ልዩ ጉባኤያት ላይ ስብከት ይሰበካል፣ ትምህርት ይሰጣል። እነዚህ የትምህርት ክፍሎች የዘወትር የቤተክርስቲያኑ አገልግሎት ነው። እነዚህ በጠቅላላ የክርስቲያኑ አንድነት ለመጠበቅና ሰው ከመንፈሳዊ ሕይወት ወጥቶ ልቅ እንዳይሆን የሚያደርግ የስርዓተ ቤተክርስቲያን ትምህርት ነው። ስለዚህ ሁለተኛው ክፍል የቅዱሳት መጻሕፍት ንባባትና ትምህርት ክፍል ብለን ማየት እንችላለን። ሶስተኛው የምልጃና የበረከት ክፍል ብለን ማየት እንችላለን። በስርዓተ አምልኮ ጊዜ ለምሳሌ ቤተክርስቲያን ስለ ህዝቡ፣ ስለ ቤተክርስቲያን፣ ስለ ዓለም፣ ስለ መንግስት፣ ስለ መሪዎች ትጸለያለች። ስለ ዝናቡ፣ ስለ ጤናው፣ ስለ አየሩ፣ ስለ ወንዙ፣ ስለ ሁሉም ነገር ቤተክርስቲያን ማጸለው ጸሎት የለም። ስለ ክፉ ትጸለያለች፣ ስለ ደጎችም ትጸለያለች። ንስሐ ስለገቡትም ትጸልያለች። እንደገና ደግሞ ንስሐ ስላልገቡትም ትጸልያለች። ለቤተ ክርስቲያን መባ ይዘው ለሚመጡ ሰዎችም ትጸልያለች። ለቤተ ክርስቲያን ደግሞ መባ መስጠት እየፈለጉ ነገር ግን በአቅም ማነስና በልዩ ልዩ ምክንያት ደግሞ መስጠት ላልቻሉ ሰዎችም ትጸልያለች። ለነዚህ ብቻ ሳይሆን መባ ገዝቶ አንድ ሰው ለሰው ይልካል፣ ያንን መልእክት ላደረሰ ሰውን ደግሞ ትጸልያለች። ስለዚህ ቤተክርስቲያን ውስጥ ይሄ የሚደረገው አጠቃላይ የጸሎትና የምልጃ ክፍል የምንለው ምንድን ነው ስንል አጠቃላይ የሚጸለየው ጸሎት ስለ ሀገር የምትጸለየው ሳታቋርጥ፣ ስለ ህዝቡ የምትጸለየው፣ ስለ ምዕመናን የምትጸለየው፣ ስለ አንድነት የምትጸለየው ጸሎት በጠቅላላ ይሄ በቅዳሴ ላይም አዘውትረን እንደምንሰማው ይጸለያል ብዙ ጊዜ። ስለዚህ ይሄ ሶስተኛ ዋናው ክፍል የምንለው የምልጃና የመልጃና የበረከት ስርዓት ክፍል ብለን ከአራቱ ዋና ዋና ክፍሎች መካከል አንዱን ተመልክተናል። ሶስተኛ ማነው የመጨረሻው አራተኛ ብለን የቤተክርስቲያናችንን ዋና ክፍል የምንመለከተው የምስጢረ ቁርባን ክፍል የምንለው ነው። ይህ በቤተክርስቲያን ውስጥ ለሚፈጸሙ አገልግሎቶች በጠቅላላ መሰረትም ነው፤ ፍጻሜውም ይሄ ነው። የቅዳሴው፣ የሰዓታቱ፣ የኪዳኖ፣ የሁሉም የሰርክ መላው፣ የስብከቱ የሁሉም ውጤት የሚደመደመው የክርስቶስ ቅዱስ ቁርባን ላይ ነው። በዚህ ላይ ቤተክርስቲያን አትደራደርም። ምዕመናኖቿ በየትኛውም እድሜ ገደብ ያለ ሰው መጥቶ እንዲቀበል ታደርጋለች። የትኛውንም ኃጢአት የሰራ ሰው ደግሞ ምንሳ እስከገባ ድረስ ደግሞ መጥቶ እንዲቀበል ታደርጋለች። የዘር የጎሳ ልዩነት የለም፣ የእድሜ ልዩነት፣ የጾታ ልዩነት የለም። በዚህ ውስጥ ሁሉንም አሳታፊ አድርጋ ምስጢረው ቁርባንን ትፈጽማለች። ይህ ሁሉ የምስጢረ ቁርባን ፍጻሜ የአገልግሎቶች ሁሉ መነሻ መዳረሻም ነው። ምክንያቱም ቅዱስ ጳውሎስ በመልእክቱ ላይ የሁሉም ፍጻሜ ክርስቶስ ነው ይላል፣ በኤፌሶን መልእክቱ ላይ። ስለዚህ የሁሉም ፍጻሜ ክርስቶስ ነው ማለት ክርስቶስ ማለት ስጋው ደሙ ነው ማለት ነው። ስለዚህ የትኛውንም አንድ ሰው በቤተክርስቲያን ውስጥ ዘመረም፣ አስቀደሰም፣ ሰበከም፣ ተማረም የትኛውም ነገር ቢፈጽም መጨረሻ ላይ የሚሄደው ለቅዱስ ቁርባን ነው። ስለዚህ ለዚህ ለምስጢረው ቁርባን ካላት ጥንቃቄ የተነሳ ምእመናኖቿ ሶስት ዝግጅትን እንዲያደርጉ ታደርጋለች። ከመቀበላቸው በፊት፣ እየተቀበሉ እያለ እና ከተቀበሉ በኋላ ልዩ ልዩ ዝግጅቶችን እንዲያደርጉ የስጋም የነፍስንም ንጽህና ጠብቀው እንዲቀርቡ ታስተምራለች። ስለዚህ አራተኛው ክፍል ዋናውን ክፍል ይዛል ማለት ነው። አምላካችን ኢየሱስ ክርስቶስ ለዚህ ሁሉ አገልግሎት ሕይወት የሚሆን ስጋው ደሙን እንደሰጠን ለማመልከት ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ስለዚህ እነዛ ቅድም ያነሳቸው የጸሎት የምስጋና የትምህርት ክፍል ወዘተ እያለን የጠቀስናቸው በጠቅላላ ሁሉ የዘላለም ሕይወት ለመውረስ ነው። የዘላለም ሕይወት ለመውረስ ደግሞ የክርስቶስን ስጋና ደም መብላት መጠጣት አለብን። ይሄ ደግሞ የሚፈጽመው በምስጢረው ቁርባን ነው። ስለዚህ በምስጢረው ቁርባን ስለሚፈጸም ቤተ ክርስቲያናችን ከሰባቱ መስጢራት መካከል የሚደጋገም ሆኖ ሁልጊዜ የሚሰጥ ሆኖ እንዲቆጠር አድርጋ ለምዕመናኖቿ ትሰጣለች ማለት ነው። ይሄንን ምዕመናን በተገቢው መንገድ ተረድተው ወደዚህ መስጢር ለመቅረብ የነፍስ አባቶቻቸውን አናግረው መደረግ የሚገባው ዝግጅት አድርገው ወደ ቅዱስ ቁርባን ይቀርባሉ ማለት ነው። በአጠቃላይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ የስርዓተ አምልኮ ወይም ደግሞ የሊተርጂ ክፍል የምንለው በአራት እንደሚመደብ አይተናል። አንደኛ፣ የጸሎትና የምስጋና ክፍል ሁለተኛ፣ የቅዱሳት መጻሕፍት ንባባት እና የትምህርት ክፍል የምንለው ነው። ሶስተኛ፣ የምልጃና የበረከት ስርዓት ክፍል የምንለው ነው። አራተኛ ደግሞ የምስጢረ ቁርባን ክፍል የምንለው ነው። እኚህን ነገሮች በጥንቃቄ መያዝ ያስፈልጋል። ለምንጠየቀው ነገር ሁሉ ቅዱስ ጳውሎስ እንዳለው ቅዱስ ጴጥሮስ እንዳሉ መልስ ለመስጠት የተዘጋጃችሁ ሆኖ ሲል እንደተናገረው ቤተክርስቲያን ውስጥ የሚፈጸሙ አጠቃላይ ነገሮች በእነዚህ በአራት ነገሮች የሚካተቱ መሆናቸውን ማወቅ ያስፈልጋል። ለዛሬ የነበረን ቆይታ ይህንን ይመስላል። በሌላ ርዕሰ ጉዳይ ላይ በሌላ ጊዜ እስክንገናኝ ድረስ እግዚአብሔር መንፈስ ቅዱስ የተማርነውን በልቦናችን ያሳድርብን። በሕይወታችን ፍሬ አፍርተን ወደ ቅዱስ ቁርባን ቀርበን ዘላለማዊ መንግሥቱ እንድንወርስ አምላካችን በቸርነቱ ይርዳል። የቅዱሳኑ ረድኤትና መላዥነት ቃል ኪዳን አይለየን፣ ይቆየን።